ባጠቃላይ በቁርአን የተጠቀሱት ነቢያት አብሳሪና አስጠንቃቂ ወይም ሙበሽሪን ወሙንዚሪን በመባል ተወስተዋል። ነቢዩ ሙሐመድም ዓለይህ ሰላት ወሰላም የዚህ መጠሪያ ባለቤት ሲሆኑ ቁርአንም የዚህን የነቢዩን ሚና በተደጋጋሚ ገልጾታል። ኢንዛር የሚለው አረበኛ ቃል ማስጠንቀቂያ የሚል ብቻ ትርጉሙን አያመለክትም። ኢንዛር ማለት ቅድመ ጥንቃቄን ቅድመ ዝግጅት፣ ወደፊት ለሚገጥሙ ችግሮች ቀድሞ መታጠቅን፣ ራስን ከሚከሰቱ መከራዎች ማራቅንና መከላከልን በሙሉ ያካትታል። በመሆኑም ኢንዛር ከማሸበር ወይም ከማስፈራራት ተህዲድ የሚመነጭ ሳይሆን ከርህራህና ከእዝነት የሚፈልቅ የፍቅር ማመልከቻ መሆኑን ያሳያል። ለዚሁም ነው ነቢዩ ሙሐዲድ ከሚለው ይልቅ ሙንዚር ብሎ ይሰይማቸው። ከዚህ ጋር ተያይዞ ነቢዩ ሙሐመድ ዓለይሂ ሰላት ወሰላም በሺር አበሳሪና መልካም ዘካሪ በመባል ተጠርተዋል። ማብስር ያበረታታል፣ በጥሩ ሥራ ላይም ጥንካሬን ይጨምራል። ማስጠንቀቅና ማብስር ለአካላዊና ለመንፈሳዊ እድገት ያላቸው ሚና ከፍተኛ ነው። ስለሆነም ጥሩ መምህር፣ ጥሩ አለቃ ጥሩ መሪ ወዘተ፣ ሁለቱን ባህሪያት በሚዛናዊነት ያስተምራል። ማስጠንቀቅን ማዘውተር ሰዎችን ያስፈራራል፣ ያስደነግጣል፣ ኃይልን ያከስማል፣ መሸሽንም ይወልዳል። እንደዚሁም ብስራትን አለቅጥ ማብዛትም ያሰንፋል። ኢስላም ሁለቱንም በተሟላና ሚዛናዊ በሆነ ሁኔታ ማስኬድን ይመክራል። አላህ እንደዚሁም ነቢዩ የእነዚህ ባሕሪያት ባለቤት እንዲሆኑ ቁርአን በግልጽ ያስተምረዋል። አላህ ኃያል አሸናፊ፣ ፍትሃዊና ቅጣተ ብርቱ ከመሆኑ ጋር አፍቃሪ፣ ርህሩህ፣ ደግና የታላቅ እዝነት ባለቤትም ነው። ኃጢአትን ይምራል፣ መልካምን ሥራ ይቀበላል። ቁርአን በእንደዚህ አይነት ሁለትዮሽ ገለፃ የተሞላ ነው። ጀነትና ጀሃነምን አንድ ላይ ያነሳቸዋል። በአምላካዊ ፍትህና በመለኮታዊ ፍቅርና ምህረት መካከል ሚዛናዊ ሆኖ እናገኘዋለን። ይህ የሚያመለክተው ማበሰርና ማስፈራራት ሁለቱ ተቃራኒ ባህርያት ሳይሆኑ አብረው የሚጓዙ ተደጋጋፊ ጉዳዮች መሆናቸውን ነው።

የማይጽፍና የማያነብ ነቢይ የሆነን መልእክተኛ የሚከተሉ ለሆኑት በእርግጥ እጽፍለታለሁ። በበጎ ሥራ ያዛቸዋል፣ ከክፉም ነገር ይከለክላቸዋል። መልካም ነገሮችንም ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ እርም ያደርግባቸዋል። ከእነሱም ላይ ሸክማቸውንና እነዚያንም በእርሱ ላይ የነበሩትን እንዛዝላዎች ወይም ከባድ ህግጋቶች ያነሳላቸዋል። እነዚያም በእርሱ ያመኑ ያከበሩትም የረዱትም ያንንም ከእርሱ ጋር የተወረደውን ብርሃን የተከተሉ እነዚያ እነሱ የሚያድኑ ናቸው። ሱረቱል አራፍ ምዕራፍ ሰባት አንከት 157።

ባለ ጊዜ አስታውስ። በግልጽ ተአምራቶች በመጣቸውም ጊዜ ይህ ግልጽ ድግምት ነው አሉ። ሱረቱ ሰፍ ምዕራፍ 61 አንከት ስድስት ነቢዩ ሙሐመድ ዐለ ሰላቱ ወሰላም ብስራት ሆነው ወደዚህች ምድር ከመጡ በኋላ ለእኛ ሌሎች ብስራቶችን አመጡ። የመጀመሪያው ብስራትም ቁርአን ነው። የቁርአን ሌላ ስሙ ቡሽራ የሚለው እንደሆነ

ሁለተኛው ደግሞ በጥፋቶቻችንና በወንጀሎቻችን ምንም ያህል ቢከፉ ተስፋ እንዳንቆርጥ የነገሩን ይጠቀሳል። አላህ ሁሌም የተውበት በር እስከ ሕይወት የመጨረሻ ደቂቃ ድረስ ክፍት እንዳደረጋትና የእኛን መመለስና መጸጸት ለመቀበል ፈጣን መሆን ነው አስተማሩ። ለፍቅሩና ምሕረቱ ወሰን የላቸው። ሊቀጣ ግድ አይለውም። ሊያልፍ

ምዕራፍ 39 አንቀጽ 53 ሦስተኛው ድንቅ ብስራት ደግሞ በመጪው ዓለም ሻፊዕ ወይም አማላጭ መሆናቸውን የገለጹት ነው። በቋንቋ ደረጃ ማማለድ ማለት አንድን አካል ሌላውን አካል ይማፀኑለት ዘንድ ወይም መሸምገል ማለት ሲሆን በኢስላም ሸፋዓ የሚባለው ጉዳይ

የሚያማልደውና የጀነትን ምርጥ ስፍራዎች የሚለግሰው አካል መኖሩን ሲያውቅ ልቡ በተስፋ ይሞላል። ቁርአን ሸፋዓ ወይም ምልጃን እንዴት እንደተመለከተው በአግባቡ መረዳት ያሻል። ሸፋዓን የሚመለከት በቁርአን ውስጥ የተለያዩ አንቀጾች የተጠቀሱ ሲሆን ከነዚያም የተወሰኑትን እንመልከት። ከሃዲያን የሸፋዓ ወይም ምልጃ ተጠቃሚ እንደማይሆኑ ቁርአን ተናግረዋል። እንዲህም አለ፣ በፍርዱ ቀንም እናስተባብል ነበር እርግጠኛው ሞት እስከመጣን ድረስ ያማላጆችም ምልጃ አትጠቅማቸውም። ሱረቱል ሙደሲር ምዕራፍ 74 አንቀጽ 46 እስከ 4 48። እንዲሁም ጣዑታትና ከአላህ ውጪ ኃይል እንዳላቸው ሲቆጥሩና ሲያመልኩ የነበሩ ሁሉ የማማለድም ሆነ የመጠየቅ ስልጣን የላቸው። ቁርአን ይህን ሲገልጽ መጀመሪያም ጊዜ እንደፈጠርናችሁ ሆናችሁ የሰጠናችሁን ሁሉ በጀርባዎቻችሁ በኋላ የተዋችሁ ስትሆኑ ለየብቻችሁ ሆናችሁ በእርግጥ መጣችሁን እነዚያንም እነሱ በእናንተ ውስጥ ለአላህ ተጋሪዎች ናቸው የምትሏቸውን አማላጆቻችሁን ከእናንተህ ጋር አናየም። ግንኙነታችሁ በእርግጥ ተቋረጠ፣ እናንተም ያ ያማልድልናል የምትሉት ጠፋ ይባላሉ። ሱረቱል አንዓም ምዕራፍ 6 አንቀጽ 94። እንዲሁም በሌላ ነጥብ ከአላህ ውጪ የሚረዳ አካል እንደሌለም በቁርአኑ እንደተገለጸው እነዚያንም ከርሱ ሌላ ረዳትና አማላጭ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን

ሱረቱ ጣሃ ዕራፍ 20 አንቀጽ 109። ሌላኛው ነጥብ ደግሞ አላህ የወደደላቸው ሰዎች በዕለቱ የምልጃ ተጠቃሚ ስለመሆናቸው በቁርአኑ እንዲህ ተብሎ ተጠቅሷል። በፊታቸው ያለውንና በኋላቸው ያለውንም ሁሉ ያውቃል ለወደደውም ሰው እንጂ ለሌላው አያማለዱም። እነርሱም እርሱን ከመፍራታቸው የተነሳ ተጨናቂዎች ናቸው።

ከአላህ ዘንድ ተቀባይነት የምታገኝ አንድ ልዩ ዱዓ ተሰጥታለች። እኔ ስቀር ሁሉም ነቢይ የተሰጠውን ዕድል እዚሁ ተጠቅሟል። እኔ ግን ለሕዝቤ ለማማለድ ያስችለኝ ዘንድ ለፍርዱ ቀን አቆይቻታል በአላህ ባዕድ አምልኮ ሳይፈጽም የሞተ ሰው ሁሉ የምልጃዬ ተጠቃሚ ይሆናል። ቡኻሪና ሙስሊም ዘግበውታል። በሌላ የሙስነዱ የአሕመድ ዘግባ ደግሞ ረሱል ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አምስት ልዩ ስጦታዎችንና ማማለድን ተሰጥቻለሁ። ምልጃዬንም ለፍርዱ ቀን ከሕዝቢ በአላህ ባዕድ አምልኮ ሳይፈጽሙ ለሞቱ አቆይቻታለሁ። ታላቁ የዓለም ብሥራት ሙሐመድ ዓለይሂ ሰላቱ ወሰላም የዚያ ታላቅ ሸፋዓ ባለቤት ናቸው። ከባዕድ አምልኮ ውጪ ጥፋት ሠርተው መጸጸትና መመለስ ወይም ተውበት ማድረግ ላልቻሉና ለጥቂቶች ያለ ሒሳብ ጀነት ይገቡ ዘንድ አላህን ይለምናሉ፣ ይማለዳሉ። እዚህ ጋር ግን ልንገነዘበው የሚገባው ቁም ነገር ተውባህና ሸፋዓ ኃጢአትን አሳንሰን እንድንመለከት ሊያደርጉን አይገባም። ቀድሞውንም ኃጢአትን የሚነቅሰው ለተውበት እጁን አይሰጥም። ነገር ግን ተውበት በአላህ ላይ ያለንን ተስፋ እንድናዳብር በምህረቱና በእዝነቱ እንድናምንና እንዲሁም በዒባዳ ላይ ፈጽሞ ታካች እንዳንሆን ድንቅ ትምህርት ይሰጣል። አላህ የእዝነትና የርኅራሄ አምላክ ነውና በርሱ እስካመንንና የመልእክተኛውን መንገድ እስከ ተከተልን ድረስ ምህረቱ እጅግ በጣም ሰፊ ነው። አላህ ይዘንልን፣ በሰማነው የምንጠቀም ያርገን